በአስርት ቀናቶች ውስጥ ይሄ ቪዲዮ ከደረሰ ምናልባችም አላህ Subhanahu Wa Ta'ala በዝህ በዚህ መልእክት ተጠቃሚ እንድትሆን ዘንድ ፈልጓል። አላህ Subhanahu Wa Ta'ala እድለኛ አድርጎ በነዚህ አስርት ቀናቶች በአፍያ በጤና እንዲሁም በህይወት በሂዳያ በዝህ ቀናቶች አድርሰውሃል። አላህ Subhanahu Wa Ta'ala ያለ ምክንያት አይደለም፣ በነዚህ ቀናቶች ያደረሰ አንተ በኸይር እንድትጠቀም አንተ ወደ ኸይር እንድትቃረብ ዘንድ መሆኑን ልብ በል። በልብህ የምታውጠነጥነውን ነገር ሁሉ ወደ ጎንተውና አላህ ስብሀነው ወተዓላ ኸይር እንድትሰራ ዘንድ አላህ ስብሀነው ወተዓላ አንተ እንድትጠቀም ዘንድ አላህ ስብሀነው ወተዓላ ወደ ጀነት እንድትቃረብ ዘንድ በእነዚህ አስርት ቀናቶች አድርሷል። ልብ በል። እነዚህ አስርት ቀናቶች አላህ ስብሀነው ወተዓላ በዱንያ ላይ በላጭ ሆኑ ቀናቶችና በላጭ የሆኑ ሌሎች ናቸው ብሏል። ልብ በል ከዘንጌዎች አትሁን። ዘንጌዎች ብሎ ማለት ተግባርን ትተው እነዚህ አስርት ቀናቶችን ሌሎች ነገሮችን በማወዳደር እንዲሁም ሌሎች ነገሮች ጋር ኮምፔር በማድረግ ከስራ ወደኋላ የሚቀሩበት ቀናቶች ናቸው። ልብበል አንተ የነቃህ ሰው መሆን አለብህ። ከምንም በላይ አላህ ስብሓነሁ ወተዓላ ግዴታ ያደረገብህን ኢባዳዎችን ትኩረት አድርገህ ደስ ብሎ ከስከዛሬው ከምትሰራው በላይ ተግብራቸው ኢንሻአላህ አላህ ስብሀነሁ ወተዓላ ከፍ ካደረጋቸው ሰዎች ውስጥ ያደርግሃል። ልብ በል እነዚህ ቀናቶች አላህ ስብሀነሁ ወተዓላ ከፍ እንዳደረጋቸው ከፍ ያለ ሰው ብቻ ነው የሚጠቀምባቸው። አንተ ዝቅ አትበል፣ ወደ አላህ ተቃረብ። አንተ ትልቅ ሰው እንደሆንክ አንተ በላጭ እንደሆንክ የምታረጋግጥበት ቀናቶች ናቸው። ምክንያቱም እነዚህ ቀናቶች አላህ ሱብሓነሁ ወተዓላ ከሌሎች ቀናቶች በላይ ከፍ አድርጓቸዋል። ልብ በል። ሌሎች እንደሚከራከሩት ሌሎች እነዚህ ቀናቶች ከሌሎች ቀናቶች ይበልጣሉ፣ ምን ያህልስ ይበልጣሉ? ብለው በወሬ ከሚያሳልፉ ሰዎች አትሁን። ልብ በል። ፈራኢዶችን በመስጊድ በመስገድ እንዲሁም አቅም ካለህና ዘካህን ካላወጣህ ዘካህን ተግብር። እንዲሁም ገንዘብ ካለህ የሐጅ ቀን ስለሆነ ሐጅን ተግብር። ምክንያቱም ከነዚህ ጥቂት ቀናቶች በቀር የኢስላም ድንጋጌ የተሟላበት ቀን የለም። አየህ እነዚህ ቀናቶች በላጭ ናቸው ሲባል በምክንያት ነው። ስለዚህ አንተም በላጭ ሁን፣ ቁርአን ቅራ፣ ሰደቃም አድርግ በቻልከው አቅም። ቀን በቀን እነዚህ አስርት እና አስራ አምስት ቀናቶች ላይ በየቀኑ በቻልከው አቅም ሰደቃ አድርግ በተለይ ሰደቀተል ጃሪያ ቢሆን በጣም ተመራጭ ነው ምክንያቱም ሰደቀተል ጃሪያ አንተ ከሞትክ በኋላም አላህ ስብሃነሁ ወተዓላ አጅርህን እንዲቀጥል የሚያደርግልህ ሰደቃ ነው አየህ ታገል በጾምም ታገል በነዚህ ቀናቶች የተጾመ ጾም አላህ ስብሃነሁ ወተዓላ ምናልባችም ብዙ ምንዳ ሊሰጥህ ይችላል ለዛም ነው እነዚህ ቀናቶች አላህ ስብሃነሁ ወተዓላ በውስጣቸው ብዙን ኸይር ስራ ስለሰበሰቡ ኸይሩል አያም ዱንያ፣ የዱንያ ቀናቶች በላጭ ናቸው ብሎ ነግሮሃል። በስተመጨረሻም የአንተ ነቢይ ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም የተናገሩበትን አንድን ንግግር ልንገርህ፣ በደንብ አድምጠኝ። ይህን ቪዲዮ ለጉሶ እንዲደርስ ኮፒሊንክ ሼር ማድረግህን አትርሳ። የአንተ ነቢይ ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም እዚህ ቀናቶች ላይ ኸይር ስራ የሰራ ሰው ማንም አይበልጠውም፣ አንድ ሰው ብቻ ሲቀር ብለው ተናገሩ። ይህም ሰው በአላህ መንገድ ላይ የሚታገል ገንዘቡንም፣ ንብረቱንም እንዲሁም ህይወቱን ሁሉ ለዛ ትግል ሰጥቶ በዛው ወደ አኸራ የሄደ ሰው ሲቀር ብለው ተናግረዋል። ይህ ማለት አንተ በኸይር በተቃረብክ ቁጥርና አንተ ወደ አላህ ሱብሓነሁ ወተዓላ ጥሩ ስራዎችን በሰራህ ቁጥር ማንም የሚደርስብህ የለም ኢንሻአላህ። ይህ ቪዲዮ ለብሶ እንዲደርስ ኮፒ ሊንክ ሼር አድርገው ወሰላሙ አለይኩም።